በስመ አብ ወልዶ መንፈስ ቅዱስ አሃዱ አምላክ አሜን። መስከረም አስራ ሰባት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ዕፀ መስቀል ለስም አጠራሩ ጌትነት ይሁንና ቸር አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ክሩብ ወደ ምድር ወርዶ በማኅፀነ ማርያም ትነ በኪነ ጥበቡ ተጸንሶ በቱም ድንግልና ተወልዶ በፈቃዱ መከራ መስቀልን ተቀብሎ ከግራ ቁመት ከጋነ መሳት ከሰይጣን ባርነት ከኃጢአት ቁራኝነት አድኖናል። እምት ሆነ ዘይንድድ ዳንገፈን እንዳለ ሊቁ፣ ምንም መስቀል በብሉይ ወንጀለኞች መቅጫ ሆኖ ቢቆይም እግዚአብሔር ለዓለም መዳኛነት የመረጠው ነውና ሕብረ ትንቢቱ ሲነገሩለት ሲነግሩ ሲነገሩለት በብዙ ህብረ አምሳልም ሲመስሉት ኑሮ፣ አልከ ተፈጥሮችን ጀምሮ ዓለም ራሷ አርያ ትምህርተ መስቀልናት እግዚአብሔር ለቃየን እንዳይገድለው ከሰጠው ምልክት ዘፍጥረት አንድ ዘፍጥረት አራት አስራ አምስት ጀምሮ ይስሐቅ ሊሰዋ የተሸከመው እንጨትም ዘፍጥረት ሀያ ሁለት ስድስት ቅዱስ ያይቆ ያያት የወርቅ መሰላል ዘፍጥረት ሀያ ስምንት አስራ ሁለት ያይቆብ የዮሴፍ ልጆች የባረከበት መንገድ ዘፍጥረት አርባ ስምንት አስራ አራት ባሄራ ኤርትራን የከፈለችው የሙሴ በትር ዘፀአት አስራ አራት አስራ አምስት የናሱ እባብ የተሰቀለበት እንጨት ዘውልቆ ሀያ አንድ ስምንት ጨምሮ በርካታ ምሳሌዎች ለቅዱስ መስቀሉ መኖራቸውም መተርጉማን ተናግረዋል። ቅዱስ ዳዊትን የመሰሉ ነቢያት ደግሞ ለሚፈሩ ከቀስት ያመልጡ ዘንድ ምልክት ሰጣቸው እያሉ መስቀሉን ከርቀት ተመልክተውታል። በአዲስ ኪዳን ግን ምሳሌው ገሃድ ሆኖ ጌታ በዕፀ መስቀል ላይ ተሰቅሎ ሥጋውን ቆረሰበት፣ ደሙን አፈሰሰበት፣ ዓለምን አዳነበት። ስለዚህም መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ተብሎ ይመሰገን ሆኗል። ቅዱስ ያሬድ ሊቁ ዋክሎ መስቀል መልዕልተ ኩሉ ነገር ያድነን ነምጸር ብሎ ጠላት ማሳፈሪያ መሆኑን ይነግረናል። በብርሃነ ዓለም ቅዱስ ጳውሎስም ስለ መስቀሉ አምልቶ አጉልቶ አስተምሯል። መመኪያችን ነውና አንዳንዶቹ እኛ የተሰቀለውን ትታችኋል ይሉናል። የተሰቀለውማ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ሁሉ በእጁ የያዘ ኢየሱስ ክርስቶስ ነውና ከኦርቶዶክሳን በላይ የሚያመልክ በወዴት አለና? ነገር ግን መስቀሉን ንቆ የተሰቀለውን ማክበር አይቻልምና እኛ ለመስቀሉ የጸጋ ስግደት እንሰግዳለን፣ እናመሰግነዋለን፣ እናከብረዋለን። ቤዛ ጽን መድኃኒት ኃይል እያለ ምን ጠረዋለን። አባቶቻችን በመስቀሉ ምርጉዝነት ማይበል ኃጢአትን ባይረሳትን ተሻግረዋል። በመስቀሉ ቢመኩ አጋንንት ድል ነስተዋል፣ ጠላትንም አሳፍረዋል። እኛም በመስቀሉ አምነን ከብረን ገነን እንኖራለን። ተጠቅመንበታልና ከራሳችን ሕይወት በላይ ምስክር አንፈልግም። በዓለ ቅዱስ መስቀል መድኃኒ ዓለም ክርስቶስ ካረገ ከዓመታት በኋላ አይሁድ በአንድ ነገር ተቸገሩ። የክርስቶስ ሐዋርያት እያሳደዱ ቢገድሉም ከመስቀሉ ሥጋ ክርስቶስ አርፎበት ከነበረው ጎልጎታ ላይ የሚደረገውን ተአምር ግን መግታት አልቻሉም ነበር። መቼም ለተንኮል አያርፉምና ቅዱስ መስቀሉን ሽፍቶች ከተሰቀሉባቸው ጋር ደርበው አርቀው ቀበሩት። አካባቢ የጉድፍ መጣያ እንዲሆን አዋጅ ነገሩ። ለክፋት ቢሆን የተባበረው ብዙ ነውና ለሁለት መቶ ሰባ ዓመታት ያህል ቆሻሻ ቢጥሉበት ተራራ ሆነ። ከዚያ ሁሉ ነገር በኋላ እናታችን ቅድስት ስሌኒ ወይም ሄለና በመንፈስ ቅዱስ አነሳሽነት በቅዱስ ኪራቆስ መሪነት በቅዱስ ሚካኤል ረዳትነት ደመራ አስደምራ ጣና ጢሳ መካነ መስቀሉን አገኘች። መስከረም 17 ቀን የተጀመረው ቁፋሮ መጋቢት አስር ቀን ተጠናቀቀ። ሁለት መቶ ሰባ ዓመት ያክል ቆሻሻ ሲከመርበት ኑሯልና ለመቆፈር አስቸጋሪ ነበር። ንጹህ መስቀሉ ወጥቶ ብርሃን በርቷል። ሙታን ተነስተዋል። ከአስር ዓመት አመት በኋላ የመስቀሉ ቤተ መቅደስ አንጾም መስከረም 17 ቀን ተቀድሷል። ይሄ ቅዱስ ዕጸ መስቀል በደጉ አጼ ዳዊት ዘመነ መንግስት ወደ አገራችን መጥቶ በጻድቁ አጼ ዘርዓ ያዕቆብ አማካኝነት በደብረ ከርቤ ግሸን ማርያም ተቀምጧል። የቅዱሱ ዕጸ መስቀል ረዴቱ በረከቱ በሁላችን ላይ ጽፍ ድር ሆኖ ነው ይደር። በዚህ ዕለት ቅዱስ አውዶኪስ ቀሲስ ይታሰባል። ይህ ቅዱስ ሰው ለቅዱስ መስቀሉ ከነበረ ፍቅር የተነሳ በብዙ ድካም ወደ ኢየሩሳሌም በእግሩ ተጉዞ ነበር። ከብዙ መንገደኞች ጋር በጎዳና ላይ ሳሉ ታዲያ አንድ አይሁዳዊ ሰማርያዊ ተቀላቀላቸው። በወሬ በወሬት እንደሚሄዱ ሲጠይቃቸው መካነ መስቀሉን ለመሳለም ወደ ጎልጎታ ነው አሉት። እሱ ግን ከት ብሎ ስቆ እንዴት እንጨት ትሳለማላችሁ በሚል አፊዘባቸው። የፀሐዩ ሐሩር እጅግ ጠንቶ ነበርና ቅዱስ አውዶኪስ ኃይለ መስቀሉ ላይ ወደደ። በመንገዱ መርዝነት ያለው ውሃ ነበርና ቅዱሱ ቀርቦ ጸልዮ በመስቀል ባረከውና ፈጥኖ ለጣፋጭነት ቀየረው። ምዕመናኑ ደስ ብሏቸው ሲጠጡ ያ አይሁዳዊ እጠጣለሁ ብሎ ቢቀርብ ወደ ነበረበት ተመለሰበት፣ መርዝ ሆነበት፣ መረረው። ለምን መስቀሉን አቃሏልና። በኮዳ ያስኩትን እማልጠጣ ብሎ ቢከፍተው ደግሞ ተልቶ አገኘው። እጅግ ደንግጦ አለቀሰ። በጣም ጠማው ግን ምኑን ይጠጣ? አማራጭ ሲያዳ ወደ ቅዱስ አውዶኪስ ሂዶ እግሩ ላይ ወድቆ አለቀሰ። በመስቀሉ ቢማጸነው መራራውን መራራውን ጣፈጠለት። በዚህ ምክንያት ወደ ክርስትና ተመልሷል። ቅዱሱ በመልካም ሽምግልና ሲያርፍ ይውሃው የተቀየረበት ቦታ ላይ ቤተ መቅደስ ታነጾ በዚች ቀን ተቀድሷል። ከቅዱሱ ቀሲስ አውዶኪስ ረዴት በረከት ይክፈለን። ቅድስት ቴዎግኖስጣ በዚህ ዕለት ትታሰባለች። በአምስተኛው መቶ ክፍለ ዘመን የነበረች ሮማዊት እናቷ እናት መንገዷ ላይ ቁማ ወንጌል ስታነብ በንጉስ ወታደሮች ተማርካ ወደ ህንድ ተወስዳለች። በዚያም በመስቀል አማትባ ሙት በማስነሳቷ የሀገሩ ሰዎች ወደ ክርስትና ከነ ንጉሱ ተመልሰዋል። እርሷም ገዳም አንጻ ደናግሉን ሰብስባ በንጽህና ኑራለች። በዚች ቀን አርፋ ሲቀብሯት የብርሃን መስቀል መቃብሯ ላይ ተተክሏል። አምላከ ቅዱሳን ባይ ለመስቀሉ በሞገስና በመስቀሉ ይጠብቀን ከበረከቱም ያሳድፎ በዓሉ የሰላም ያድርግልን። መስከረም አስራ ሰባት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ እፀ መስቀል፣ ቅድስት እሌኒ ለሁለት መቶ ሰባ ዓመታት የተቀበረው መስቀል ፈልጋ ያገኘች ኢየሩሳሌም ውስጥ አንድ አካባቢ ብቻ ከ80 በላይ ቤተክርስቲያናትን አንጻ ኢየሩሳሌምን ያስጌጠች እናታችን ቅድስት ስልየኒ፣ ቅዱስ ኪራቆስ አረጋዊ፣ መስቀሉ ያለበትን ቦታ የጠቆማት ቅዱስ መቃረስ ሊቀ ጳጳስ፣ ቅዱስ አውዶኪስ ቀሲስ፣ ቅድስት ብጽታ ኦግንስጣ ሮማዊት፣ ቅዱስ ዲዮናሲዎስ ሊቀ ጳጳስ በዚህ ዕለት ይታሰባሉ። የመስቀሉ ቃል ለሚያጠፉት ሞኝነት፣ ለእኛ ለምናምን ግን የእግዚአብሔር ኃይል ነውና መቸም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለው ክርስቶስን እንሰብካለን። የቅዱስ ጳውሎስ መልእክት ወደ ቆረንቶስ ሰዎች ምዕራፍ አንድ ከቁጥር 18 እስከ 23። በእንተ መስቀል ክቡር እጽ አህድኖ ወህይወት ለአዳም ወለሔዋን ዘአጋዞም ውስተገነት ውስተገነት ቆስጠንጢኖስ ተሐሴ ወሌኝ ተፈሳሃት